ሳምንቱ ነው። ለመግደል የሚከራከር መንፈስ ነው። ነብሰ ገዳይ መንፈስ ነው። አውሬ ትንቅልቅ ላይ አለ። ነውጣ ግንቦትን ወር አያይም እያለ ና ና እየጮክ እየጮክ ና ማነ ማነህ? አንተ ትናንትና ልገሎ ነበረ፣ ማታ ልገሎው ነበር። በራሱ እጅ መርዝ አስገዝቼው ነበረ። አመለተኝ። ቤተሰቦቹ አያውቁም፣ አያውቁም። ብቻውን አስቀርቼው ልገሎው ነበር ማታ። ወይኔ፣ ወይኔ! ኢየሱስ ጌታ ነው። ልተነብኝ ነው። ሰይጣን በእናንተ ህይወት ያቀደው ፕሮግራም ፈረሰበት። እናንተ ቤት ፈረሰበት። አንቺ ጋር ፈረሰ። ሁሉንም ነገር ወስደንበት አስቀርተናል። እናቱን ልናሳስረው ነው። አንተ አውሬ ነብሰ ገዳይ በኃይል አዘዝኩ አዛለሁ አንተ ዘንዶ ነፍሰ ገዳይ ክፉ ሶስት ጊዜ መጮህ ብቻ ነው የምፈቅድልህ። አንድ ሁለት በሌ መጨረሻል ቀኝ እጃችሁ እንዳስቀምጡ አስቀምጡ፣ አስቀምጡ። የጥንቆላ መንፈስ ነው። በህልም ይጠራታል የአባቴ እናትሽ አምላክ እኔ ነኝ ይላታል። ክደሽ ነው ይላታል። የእኔ ገባሪ አንተ አንተ ጥንቆላ መንፈስ በጆሮዋ ድምፅ ያሰማታል ራስ

ጎንደር የጎንደር ድግምትና የቤተሰብ መርገምት፣ ወይኔ እንትናን ሳባርራት ነው። ልቀቀኝ! እኔ እኮ ማንም አይዘኝም። እኔ ጀግናው አስናቀ፣ እኔ ደፍተራው። ልቀቀኝ! ብትንትና አድርጌ ሁሉ ሊሄድ እችላለሁ። እ እስቲ ልቀቀው፣ በታት ነው እንሂድ፣ እስቲ በታት ነው

አንበረከከችኝ እኔ ደብተራውን አየለ እኔ ደብተራ አየለይ አበረ በየቸርቹ እየዞረች አያ አየለ አዩ በኢየሱስም ጀፔስጠርቻ ወይኔ አስራ ሁለት ደብተራዎች ከደብተራ ደብተራ እየሄድን ነው ስናስጠነቁል። 31 አመት ሙሉ በእድሜዋ ልክ ይዣት። ወይኔ ወይኔ ወይኔ 12 ደብተ አታስቲ ወይ ለምንድ ነው ዘይቱን የሰጣል? ትናንት እኮ በህልሟ አይታ፣ ወይኔ ሊሂድ ስትለው ሂጂ ያላት። ይሄ ተረገመ ብር ባይሰጣት እኮ አትመጣም ነበር ብሬለት እንቋ ቤት እኔ ነኝ እኮ ያደረኩት አንተ አውሬ፣ አንተ ወይኔ፣ ልውሰጃት፣ በእናትህ ልውሰጃት። ወይኔ እኔ መግደል ነው ያማረኝ፣ መግደል ነው ያማረኝ። ወይኔ፣ ወይኔ ልጆቿን መግደል፣ እሷን መግደል ነው ያማረኝ። ወይ ድብ አለ በላኸኝ፣ ዛሬ ቆራርጠ እኔ በላኸኝ እ ማነ ማነ እኔ ደፍተራ ነኝ። ማነህ? እኔ አስናቀህ አስናቀህ አስናቀህ። እኔ አየለ ወይኔ፣ ጸጉሯ ነው ስላሴ። አገልጋይ ነኝ እኔ አጠ አጠ እኔስ ምንድን ነኝ? እኔስ ወይኔ፣ ቤንጥ የሆነችብኝ ከሰርኩኝ፣ አረድኩኝ። ከአዲስ አበባ ነቅዬ ጎንደር ወሰድኳት። አገር ከአገር እያልኩ የሰሜኑ ነው

በዛ ከተማ በዛ ክልል ላይ ያለ የደብታ የጥንቆላ የአስማት አሰራር ላይ ከጀፕሬስ ከቦሌ እሳት! ደም ደም ደም ደም! ሬሳ ሬሳ በሬሳ ሳረግ፣ ወይኔ ወይኔ ወይኔ! እኔማ ሬሳ ላይም ብላ እኮ ነው የመጣችው። ወይኔ ወይኔ! አንተ ምንድን ነው የምታረገው? አንተ ምንድን ነው ስራ? እኔ ሰው መግደል፣ ትዳር ማበላሸት ብራቸውን በላሁት፣ ብሯን በልቼ ባዶዋን አድርጋለሁ፣ ሰው አስነሳባታለሁ። ሰው እንዲ ጠላት ነው ማረገው። ወይኔ ብሯን ባዶ አስቀ የውጭ ፕሮሰስ ጀመረ። ይዘጋሁት ሶስት ጊዜ በሀይል አጓርተ ለቃት። ዳግም እንዳትመለስ፣ ዳግም እንዳትመለስ

እ በፊት ጎንደር ነበርኩ። አሁን አዲስ አበባ ስምንት ወሬ ነው። ማታ ምን አየሽልም፣ የሆነ ቲቪ ከፍቼ ማለት ነው። ምስክር ትሰጣለች። ምስክር ስትሰጥ ወይኔ እኔ እዚህ ሰውዬ ጋር ሂጅ ብድንስ፣ ከዛ ማስለቀስ እና ማንቀጥቀጥ ጀመረኝ። ወዲያ ቤቴ ሆኜ በቴሌቪዥን። አዎ እዛማ እከፍታለሁ፣ አጠፋዋለሁ። ከጸበል እመጣለሁ፣ እከፍታለሁ፣ አጠፋዋለሁ። እንዳይጌ የተጋጨ ነው። ከዛ ጌታን ተቀበልክ እሺ ምን ቶሬ ነው ጌታን ከተቀበልኩ ባለቤቴ በጌታ አይደለም ልጆቼ ከዛ ማታ በህልሜ አየሁ ዘይት ትሰጠኛለክ ይዘሽ ሩጪ ትለኛለክ ይዘሽ ሩጪ ስትለኝ ሊጣበላሽቼ ይመስለኛል አባቴ ሊመተኝ ሊደበድበኝ ያባርረኛል በማጀት ወጣና የእኛ እኔ ወደ አዳማ ነኝ አርሲ ውስጥ ነኝ ያለሁት እዛ ያንን እርሻ እየሮኩ አልፈዋለሁ አለው። ከዛ አምስት ወጣት ልጆች ናቸው። እነኛን ወጣት ልጆች ሲሄድ እናንተ ማን አባሯችሁ ነው? እኔ አባቴ ነው ስላቸው፣ እኛስ እሱ አይደለም ያባረረን አለ። ከዛ እነኛን ልጆች አምስቱን ይዤ ሲሄድ ቤት አገኘነ። ቤት ስገባ ህጻን ልጅ አለ። ምግብ ይዣለሁ። ህፃን የው፣ ሊያሳየን ወይ ወይ፣ ሽጉጥ ይተኩሳል፣ ይተኩሳል፣ ግን አያገኝሽም ይትለኛል። እሺ ያ ሽጉጥ አለቀበ፣ ወይኔ አለቀብኝ ይላል። ግን ዝም ብሎ ያሮጠኛል። እዛ ህፃ ለህፃኑ ምግብ ዝም እንዲላፉ ሰጥሁትና ዝም በል እንዳታለቅሰ ኑ ብዬ እነያን አምስቱ ወንዶች ሴት አሉ ይዤ የት ወጣለው ጎሎ ጎታ መስቀል የተተከለው ላይ ማህሉ ላይ ወጣ እና እና እኔ ነገ ከሄድኩ እድን አለው። ቸርች ብዙ ቸርች ሄጃለሁ። እኔ እዚህ ሰውዬ ጋር ቦሌ ራቀብኝ። እንዴት ወየ እውነት አንተ አሳይተኛ፣ ለአንተ መንገዱ ምራኛ። ቀጥ አድርጎ አመጣኝ እዚህ። ሁሉ እግዚአብሔር ይመስገን። ተባረኪልኝ፣ ጌታ ይባርክ። ይኸው ዘይቱን ሩጭን ነው ሂጂ፣ ተባረኪ ይዘሽ ሂጂ። የተለያየ መለኮታዊ አጀንዳ ያለባችሁ ሰዎች፣ ትልልቅ የእግዚአብሔር ፕሮግራም ያለባችሁ ስለ አገልግሎት፣ አሁን ዛሬ ድንገት የምትሰማው አይደላችሁ። ከዚህ በፊት ኦረድ የሰማችሁ ትልልቅ ህልም፣ ትልልቅ ትንቢት ይዛችሁ ምድረ በዳ ለምድረ በዳ እየተንከራተታችሁ ያላችሁ ሰዎች እግዚአብሔር፣ ያ ዘመን አበቃ፣ ያ የመንከራተት ዘመን አበቃ። እዛ ጋር እጅህን አንስተ አሜን ስትል የነበርከው የሆኑ የውጭ ሀገር ዜጎች መጥተው ሲገናኙ ነጮችን፣ አያለሁ። እግዚአብሔር ለስራ የምሰጥህ ግንኙነት ነው። አሜን አሜን አሜን ተባለ። የአንተ ቅባት ነው ያወጣኝ። በቴሌቪዥን አይቼ ከ ነው የወጣው በቃ በሕልሜ መተህ ደክሞኝ ወደ ጫት ተመልሼ ማለት ነው። በሕልሜ መተህ ነው ያወጣኝ። ከዛ መውጣት ከማልችልበት አገለግላለሁ፣ ተነፍያለሁ፣ አስተምራለሁ። ተመልሼ ወደ ጫት ተመልሼ የአንተ ቅባት ነው ያወጣኝ። ኢየሱስ ቅባት ነው በአንድ እግዚአብሔር የሚሰጥ ኮኔክሽን አይቻልም አሜን ይሁን አለ አሜን ተነሳ ተነሳ እግዚአብሔር ስለአገልግሎት ነግሯ አዎ አዎ ሰምቻለሁ እግዚአብሔር የማገለግለው ጌታ ምስክር ነው እንደኔ እንደዚህ ቆመህ ቸርች ስትመራ ይቻላል አሜን ብዙ ህዝብ ሲሰማ አይቻልም። ከጨለማ ወደ ብርሃን ሰዎች ስትነዳ አይቻልም። ለብዙ ሰዎች የመዳን ምክንያት እንደሚያደርግ ጌታ ይናገር። አሜን። አገር አቀፋል። በዓለም ደረጃ የሚያብረቀርቅ እንቁ አንገት ላይ ገጥሞብሃል። አሜን። የብዙዎችን ጨለማ ይሄ እንቁ ይገፋዋል። አሜን። ይሁን አለ ሆነ። ካላችሁበት ቦታ ግን የሆነ አዲስ እርምጃ መጥቷል። አዲስ እርምጃ ርምጃ ጌታ። አዲስ እርምጃ አለኝ ጌታ አሜን። አዲስ እርምጃ አለኝ ጌታ አሜን። አሌሉያ አሜን። ለአመታት ከቆንሽበት፣ እውነት ነው። ለአመታት አዲስ ነገር፣ እውነት ነው። ለአመታት ሳትንቀሳቀሽ ከቆየሽበት፣ እውነት ነው። ዛሬ የምትራመጂው እርምጃ አሜን። የሚያንቀሳቅስሽ ቅባት ጠርቻለሁ፣ አሜን። አራምጄሻለሁ አለኝ አሜን። ብዙ ጊዜ ሞክረሽ ያልተሳካ ፕሮሰስ እያየሁ ነው፣ እውነት ነው እ ነው ጠላት በከባድ ተስፋ አስቆርጦሻል። ከሀገር መውጣት ትፈልጊያለሽ። እምቢ አለ። ምን ያህል ጊዜ? በጣም ብዙ ጊዜ። በዚህ አመት ውስጥ እሞክራለሁ ግን አልሆነም። ከዚህ በኋላ ሞከራ ይሆን አሜን? ብትሉ ከዚህ በኋላ ሞከራ አይሆን። በሩ ተከፍተዋል። ጌታ ቫርዲያ ማኮስ የሆነ ለዚህች ልጅ የተከፈተ የብልጽግና ደጅ ያለ የበረከት ደጅ፣ የሀብት ደጅ፣ የሆነ ጉስቁል ያለ ቤት እያየሁኝ ነው። ከዛ ነው ወተሽ የመጣሽ። ማይከባቸን ያማካው ባዝ ዛሬ ወተሽ እንደመጣሽ ከዚህ በኋላ ከጉስቁልና ወተሽ ቀረሽ። ይሁን አለ። እዚህ ጋር የብረት ስራ የሚሰራ ሰውየው የብረታ ብረት እንደዚህ አይነት ስራ የሚሰራ በዚህ በኩል የተበላሸ ልዝጋው አልዝጋው የሚል ሰው አንተን ቃል ነው ማውጣው፣ እንዳትዘጋው። ተቆርጦ እንደበቀለ ዛፍ እግዚአብሔር አንተን ነገር ዛሬ አለመለመው። አሜን፣ አሜን፣ አሜን። ታሪክ ተቀ ኋላ ማሻ ተገማ አተወሳኝ ሴት ነች፣ ድንኳን ውስጥ ነው ያለሽው። እግዚአብሔር ይናገረኝ ይምራኝ። በቃ ይሄ ትዳር ያለች ሴት አየሁ። በቃኝ ሎስ ጌታ በቃሽ እንዲልሽ ይለውጠዋል። የመረረሽን ቤት አጣፍጠዋሏል ምር ያለ ሽኒዮትን ያጣፍጠዋል። ታሪክ ተገለበጠ። ታሪክ ተገለበጠ። አንገት የደፋሽበት ዘመን ቀና ብለሽ በመሄድ ይተካላል። ሁሉን አዲስ አድርገዋሉ። ይሁን አለ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።